የአዲስ አበባ ብልጽግና ፓርቲ ወጣቶች ሊግ በጦርነት ምክንያት ለተፈናቀሉ ወገኖች 18 ሚሊዮን ብር ግምት ያላቸው ቁሳቁስ ድጋፍ አደረገ። ድጋፉ ለአማራና አፋር ክልሎች የሚውሉ እንደሆነም የአዲስ አበባ ብልጽግና ፓርቲ ኃላፊ አቶ መለስ አለሙ ተናግረዋል እዮ አሸባሪው የትግራይ ወራሪ ቡድን በከፈተው ጦርነት ምክንያት ለተፈናቀሉ ወገኖች የሚውል የቁሳቁስ ድጋፍ የአዲስ አበባ ብልጽግና ፓርቲ ወጣቶች ሊግ 18 ሚሊዮን ብር ግምት ያለው የቁሳቁስ ድጋፍ አድርገዋል። ኢትዮጵያ በፈተና ውስጥም እያለች ወጣቶች ላደረጋችሁት አስተዋጽኦ ምስጋና ይገባችኋል ያሉት የአዲስ አበባ ብልጽግና ፓርቲ ኃላፊ አቶ መለስ ዓለም ከዚህ ቀደም ለሚገጥሙን ችግሮች ወጣቶች ሁሌ ከጎናችሁን ሆናችሁ የሀገራችሁን ሰላምና አንድነት አስጠብቃችኋል ብለዋል። ወጣቶች በየዘመናቱ ተልእኮ አላችሁ። የዚህ ዘመን ወጣቶች የተለየ ተልእኮ አለባችሁ። በዚህ ወቅት ኢትዮጵያን ለማፍረስ የውስጥና የውጭ ኃይሎች በጋራ ተቀናጅተው ከፍተኛ ጥረት በሚያደርጉበት ወቅት ላይ ኢትዮጵያን ለማዳን ከመላው ሕዝባችን ጎን ሆናችሁ ድርሻችሁን የትውልድ ኃላፊነት ለመወጣት ላደረጋችሁት አስተዋጽኦ በሙሉና፣ ዛሬ ደግሞ በተለይ በአፋርና በአማራ ክልል አካባቢ ለተፈናቀሉ ወገኖቻችን አለን በማለታችሁ ከፍተኛ ኩራት ይሰማናል። ኢትዮጵያ በብዙ ፈተናዎች ብትገኝም እንደ ከዚህ በፊቱ ፈተናዎችን እናልፈዋለን ያሉ ኃላፊው አሁን ሀገራችን ወደ ብልጽግና ለማሻገር ብልጽግና ፓርቲ ከፈተና ወደ ልዕልና በሚል መሪ ቃል ስኬታማ ጉባኤ አካሂደዋል ብለዋል። በርካታ የከበቡን ፈተናዎች አሉ። እነዚህ ፈተናዎች ምንም ያህል ብዙ ቢሆኑ ትላንትና ከተሻገርናቸው በላይ እንደማይሆኑ እርግጠኞች ነን። ለዚህ ፈተናዎችን እየተሻገርን ኢትዮጵያን ወደ ብልጽግና ለመውሰድ ከፍተኛ ጥረት እየተደረገ ያለበት ወቅት ነው። ከእነዚህ ጥረቶች ውስጥ አንዱ የብልጽግና ፓርቲያችን ከፈተና ወደ ልዕልና በሚል መሪ ሀሳብ ስኬታማ ጉባኤውን አካሂዷል። በጉባኤውም ታላላቅ የሚባሉ ውሳኔዎችና አቅጣጫዎችን አስቀምጧል። የወጣቶች አደረጃጀት በማስፋት ለሚገጥሙን ፈተናዎች ለመሻገር ከምንም ጊዜ በላይ በቁርጠኝነት መስራትና የአዲስ አበባ ከተማ ችግሮቹን ለመፍታት ከሁሉም አካላት ጋር በጋራ መስራት አለብን ብለዋል። ወጣቱን በእነዚህ አጀንዳዎች ላይ በማስተባበር ከወጣቱ የሚጠበቁ ኃላፊነቶች በርካታ ናቸውእና እነዚህን ወጣቶች ይህን ኃላፊነታቸውን በመወጣት የገጠሙን ፈተናዎች ለማሻገር ከምን ጊዜውም በላይ ቆርጦ መነሳት ያለበት ወቅት መሆኑን ተገንዝባችሁ የአዲስ አበባ ከተማ መፍታት ሌት ተቀን እንሰራለን። በተለይ ደግሞ ከወጣቶች ጋር አብረን እንሰራለን። ለዚህ ከምን ጊዜውም በላይ ዝግጁ እንድትሆኑ በዚህ አጋጣሚ ጥሪዬን አቀርባለሁ።